ኑ ኢትዮጵያን እንርገም። እ ልክ እንደ አሜሪካው አይነት እሺ፣ ልክ እንደ ሎስ አንጀለሱ ሀብታሟን ካሊፎርኒያ እንዳደረጋት ዶጋመድ እሺ በፍጹም ጊዜ የማይሰጥ እሳት ያገኘሽ የሰደድ ናት። ወንዶች ከትዳር አጋራቸው ወይም ከፍቅረኛቸው ይልቅ ለጸጉር ቆራጫቸው ታማኝ መሆናቸው ተረጋግቷል። በቃ ሳትተዋወቁ የዘላለሜነሽ የሚለውን ዘፈን ለመክፈት ቸኩሉ። በተለይ ሴቶች አልጋ ላይ የተለያየ ስፖርት አይነት ስትሰሩ ከርማችሁ የኔ ለምትሉት ሰው ድንግል ነኝ ማንንም አላውቅም አትበሉ። ጉድሽን ሲያውቅብሽ ለእርሱ ከአንቺ በላይ ወመኔ ሴሰኛ ሴት የት የሚለች ገንፎ ከምሳዬ ጠርፎ አለች። ያ እውነቷን እኮ ነው። ስሚ ወንድ ልጅ ሚስቱን የማልበስ፣ የማብላት፣ የማጠጣት እንዲሁም የማኖር ግዴታ አለበት። መብቱ አይደለም ግዴታ አለበት። አንተም ብትሆን ግልጹን አውራላት። በጎርፍ ውሃ ስትታጠብ ከርመህ በንጹ ምንጭ ውሃ እንደታጠበ ሰው ደርሳ ትጸዳዳ። ሰላም ለእናንተ የሆኑ ውድ ቤተሰቦቼ እንደምንቆያችሁኝ፣ ዛሬም በአዳዲስና ወሳኝ መረጃዎችን ሰብሰብ አድርጌ ልላችሁ መጥቻለሁ። የሚያስቁ የሚያዝናኑ እንዲሁም የሚያስተምሩ ቪዲዮዎችንም ጨምሬላችኋለሁ። መለፈዳው ነኝ። ሁሌም እንደምላችሁ ሰብስክራይብ እያረጋችሁ ቪዲዮን ጀምሩ። ወደ ቪዲዮ አያችሁት። ይህንን ዘይት እኔ መስከረም አካባቢ ነው ለመስቀል ነው የገዛሁት እና እስካሁን ግማሽ ነው የተጠቀምኩት። ወደ ስምንት ወር ገደማ ሆኖታል። እስቲ የናንተን ዘይት አጠቃቀም ኮሜንት ሴክሽን ላይ አስቀምጦልኝ በወረሰንት ሊትር እንደምትጨርሱ ማለት ነው። እኔ እንግዲህ ስምንት ወር ወጥቶኛል፣ አምስት ሌትር ገና አልጨረሱ። ይህን ሰውዬ ያገባች ሴት እንግዲህ አለቀላት ነው የሚ እያነሳ ሰስገለብጥ አንስቶ ነው የሚገለብጣት ብዬ ነው ማስበው። እዴ በስ ነው። ኤክስፓየሩ ግን አያልፍበትም ይሄ ሰውዬ። የስምንት ወር አንድ አምስት ሌትር ዘይት አስባችሁታል። ኦማይጋ! አንድ ወር መጠቀም ራሱ ትልቅ ትልቅ መራቀቅ ይፈልጋል እኮ ወይ በቀና እንዴ መብላት ይፈልጋል። በጣም ከባድ ነው። ኮመንት አርጉ። ወደ ቀጣይ ቪዲዮ እናልፋለን። ሰበር መረጃ፣ አዲስ በተሰራ ጥናት ወንዶች ከትዳር አጋራቸው ወይም ከፍቅረኛቸው ይልቅ ለጸጉር ቆራጫቸው ታማኝ መሆናቸው ተረጋግጧል። በቅርቡ ለንደን የሚገኝ ላይፍ ስታይል ላይ ጥናትን የሚያደርግ አንድ ካምፓኒ እንደገለጸው ከሆነም ሰባ አምስት በመቶ የሚሆኑ ወንዶች ከትዳር አጋራቸው ወይም ከፍቅረኛቸው ይልቅም ለጸጉር ቆራጫቸው በጣም ታማኝ ናቸው ይላል። ይህም ታዲያ ጥናት የተደረገው ከሴፕቴምበር 2024 እስከ ጃንዋሪ 2025 ሲሆንም ስልሳ በመቶ የሚሆኑት ወንዶች አንድ ጸጉር ቆራጭ ጋር ብቻ ነው የሚሄዱት ይላል። በዚሁ ወንዶች ላይ በተሰራ ጥናት ታዲያ የተለያዩ ፍቅረኞችን የቀያየሩ ሲሆን ነገር ግን ጸጉር ቆራጫቸውን አልቀየሩም። ይህ የሆነበት ምክንያት ታዲያ 45 ፐርሰንቱ ሲገልጹ ማለት ነው አዲስ ጸጉር ቆራጭ ከሄደው ጸጉራቸው እንዴት እንደሚቆረጥ እንዴት እንዴት እንደሆነ ማስረዳት ስለማይፈልጉና ስለሚሰለቻቸው ነው ይላል። በዚህ ጥናት ወንዶችም ሴቶችም ሀሳባችሁን በኮመንት ፈልጋለሁ። ተስማማላችሁ ወይ? ሳትስማሙም ኮመንት ላይ አሳውቁኝ። እያሰብኩት ነበር ማለት ረጅም ጊዜ የኔ ጸጉር ቆራጭ አንድ ደንበኛ ነው ያለኝና በጣም ረጅም ጊዜ፣ ጥናቱ እውነት ሊሆን ነው ማለት ከፍቅረኛቸው ይልቅ ለጸጉር ቆራጫቸው ታማኝ ናቸው የሚለውን ተስማማላችሁ ወይ ሳትስማሙ? በጣም ከባድ ነው ግን በዚህ ደረጃ ከአንድ ሴት ጋር መቆየት እንችላለን ወይ? ሁላችንም ራሳችንን ጠይቅ። በተለይ ወንዶች። ወደ ቀጣይ ቪዲዮ እናልፋለን። ከሴትና ከወንድ ማ ነው ሀታ መሆን ያለበት ወንድ አባካኙስ ማን ነው እንዳንጣላሽ እንዳንጣላ ስህተት ባለቀ ሰዓት ነገር ወዳል ሰይጣን ብቻ ልንጣል ምንም ጥያቄ

ጓደኞችሽ ጋር እና ትምህርት ቤት ላይ ምናምን አትጣሉ። ተጣላችሁ አታቁ መጣላት ሴጣን እንደሆነ አታቁ። ሰው ታዲያ እኔ ካስከፋኝ ካማረረኝ ተለያይቶ መኖር አይሻልም? ከዛ የተነጠለ ሰው ክብል የለው ሰው የሚጠላ ሰው በእግዚአብሔርም በሰው ፊት ያጠጠለም ፍጥራዊ ሁሉ ይጠሩታል እና ብቻው መኖር የለበትም። ሳይ ሰገባውን ይለብሳል፣ ወፍላውን ይለብሳል። ሰው ደግሞ ሰውን ይለብሳል

እቤት እንግዳ ምናምን ትቀበላላችሁ። እንግዳ ሲመጣ ገና በእግሩ ላይ እንደገባ ተነስቶ ማስቀመጥ እንጂ ዝም ብሎ እየተጫወቱ ከገባ በኋላ እንደገና መጫወት እንደገና እንደገና፣ ያ ማያ እሺ፣ ያስረግማል። አሁን እዚህ አዲስ አበባ እንዴት ነው ሰው እንግዳ ሲመጣ ብድግ ብሎ ይቀበላሉ? ልጆች የሰው ተንኮል አለግ

ብዙ ጊዜ ህጻናትን ህጻናትን የምልበት ምክንያት እዚህ ጉዳይ ነው። መጀመሪያ ላይ ስታወራ የሰማችሁት ነገር ካለ ስለ ጦርነት ትንሽ አንስታ ነበረ። ለፊቷ ላ የተፈጠሩትን ነገሮች እስካሁን ድረስ ከጭንቅላቱ አልጠፉ። ልጅ ላይ አባሳ አትጣሉ። ነጭ ወረቀት ናቸው ሲባል ብትሰሙ ከሆነ ስሙ፣ የምትናገሩትን ነገር የምታደርጉትን ድርጊት ልጅ ፊት እንዳታደርጉ በፍጹም ባታደርጉ ይመከራል። ምን እንደምል አላቅም። እግዚአብሔርን፣ በጣም ይገርም። እኔ በሀያ ምናምን ዓመቴ አስቤ የማላቀውን አስተሳሰብ ነው። ሰውን የሚያከብር ሰውን የሚፈራ ፈጣሪውንም የሚፈራ ነው እውነት ያደረገ ከአሲዶች ይጠብቅ። ሁላችሁም ኮመንት ስር መርቋት ይችል ልጅ በእውነት እንደዚህ አይነት የተባረከ ልጅ ለሁላችንም እግዚአብሔር ይስጠን። በነገራችሁ ላይ ማለት ነው እንዲህ አይነት ልጅ ለማሳደግ መባረክ ይፈልጋል ከእግዚአብሔር ማለት ነው እና በረከት የእግዚአብሔር በረከት በቤታችሁ ሲገባ በልጅ ነው የሚባርካችሁ። እንደዚህ አይነት ልጆችን ወልደን ለማሳደግ ያብቃል። ውድ ቤተሰቦች ሁላችሁን ብትመርቋት ደስ ይለኛል። በቀጥታ ወደ ቀጣይ ቪዲዮ እናልፋለን። ኑ ኢትዮጵያን እንርገም እ ልክ እንደ አሜሪካው አይነት ልክ እንደ ሎስ አንጀለሱ ሀብታሟን ካሊፎርኒያ እንዳደረጋት ዶጋመት እሺ። በፍጹም ጊዜ የማይሰጥ እሳት ያገኝሽ የሰደድ ምንም ሀብትሽን ሳይነካ ዘረኝነትን የሚያነድ አሜን። ያሞቀሽ የድህነት ልብስ በሀብት ንፋስ ይገፈፍ የምጣብሽ መሬት መንቀጥቀጥ እዳሽን ብቻ የሚያደረግ በቀድሞ ጀብዶችሽ ድስኩር ጆሮችን ከምታደሚ በገሀድ ከፍ ከፍ በይ። በስኬት ታሪክ ድገሚ። አሜን። አርግዢ ንጉስ ማንንም ከቶ ሳይሰማ እውነትን የሚያስተናግድ፣ ሐሰትን ማዋረድ እንጂ ለፍትህ ልቡም ይደማ፣ በደልን የሚያወላግድ ሰው የሚገፉ ልጆች ጨርቅ እየጣሉ ይበዱ ሙስና የሚበሉበት ሆዳቸው አብጦ ይፈንዱ። እኔ ስሜት ወይኑ እንዴት ማንደበት ደስ የሚለው እኔ በቀዩ በለው በቀዩ በርዥም በለው እኔ የኔ ወንድም፣ አንጀቴን የተናገርከው የውስጤን አሜን አሜን ያደርገው እንደ አፍ ሀገራችንን ሰላም ያደርግልን። ተሰዶ እዛ በሊቢያ ያሉትን ወንድም እህቶቻችን፣ ትውልድ ኢትዮጵያንና ኤርትራውያን እንደው ፈጣሪ በሰላም ወደ ሀገራችን ይመለሳል። ደጉ የምንሰማበትን ጊዜ አምጣልን። አሜን በሉ። ሚገርማችሁን አሚን በላንተ አሜን አንቁርበት ሚገርማችሁ ነገር ጥበብ እንዲ ሯን አንስታ በከፍተኛ አንቀጽ መጥሪያ ሲጻፍ የተጻፈው ሁለት ነው። ሚገርማችሁ ነገር ሚስጥር ነው። መጥጥሩት አንድ ለሱ ተሰጠው እንደኔ ጋ ደረሰ የለም፣ ማንም ጋር ጥበብ ሸማው ነው ሌላ ቦታ ያለው ሌሎቹ ተስገብግበው ሊወስዱ ሲመጡ ጥበብ ወይሻ አስተዋይ አይደለች። ካሞላውን ወጣ አረገችና እንዴት ሆነች እንደምን አደረች ሰላም አላችሁ እንዴት አደረች አንድም፣ እግዚአብሔር ይመስገን ያለልን አፍጥማት ድፍት ነው ያሉት። ለዛ ነው አሁን ላይ አባብዬ ብሎ ያወጡ አማ ተበሉኝና ነው በጣም ምርጥ ምርቃት ነው የተመረቅነው። ሁላችንም ኢትዮጵያውያን አሜን በሉ። አሁን ደግሞ ኮመንት ስር እየገባችሁ እንደዚህ ነው። ለኢትዮጵያ ለሀገር የሚያስፈልጋት ነገር ይሄ ነው፣ ዘረኝነትን የሚያራግፍ ጉቦ የሚበሉ ሙስና የሚበሉትን የሚያጠፋ ይሄ ነው ለኢትዮጵያ የሚያስፈልጋትና መሬት መንቀጥቀጥ ሲመጣ እንደዚህ እንደዚህ አወዛውዞ በዛውም ዘረኝነታችንን ድህነታችንን አራግፎ ቢት በጣም ደስተኛ ነበር። እግዚአብሔር አሁንም ይህንን ምርቃት በእውነት ይቀይርልን። ባለፈው ምን ብለህ ነበር እኮ ማየት ፈለግ መሬት ስዞር ማየት ፈልገህ ነው? እኮ ዞር ማየት ፈልገህ ነው? እ? ትክክል ነው? በተግባር ብናየው ደስ ይለናል፣ መሬት ዞራለች የምትሉትን ነገር? እሺ ባለ ሀብቱ፣ የሚስት አያት በጠና ታመው ወራይ ስትሆን

ምንም የቀረ ነገር የለ ማደር አይችልም እንትን ስንት ሜትር ናቸው አባባ ምንድን ነው

ውርሷን ለመውረስ። ለማንኛውም እናልፋለን ወደ ቀጣይ ቪዲዮ። ግን እንደዚህ ለውርስ ብላችሁ ሰው እንዲሞት ቀን የምትቆጥሩ ሰዎች ግን እረፉ። የእውነት ይደብራል። የአበሻው በዓመት ሁለት ቡትቶ እየገዛ እንደዚህ አሳጤን፣ ገንፎ ከምሳዬ ተርፎ አለች ያዴ። ሁኔታውን እኮ ነው ስሚ፣ ወንድ ልጅ ሚስቱን የማልበስ የማብላት የማጠጣት እንዲሁም የማኖር ግዴታ አለበት። መብቱ አይደለም ግዴታ አለበት። ነገር ግን በኢትዮጵያ ሁኔታ ለሜካፕ መቶ ሺህ ብር ሰጥቶ ለሂውማን ኤር አውጥቶ አይችልም። ምክንያቱም ከሸጎሌ እስከ ጉለሌ ድረስ እግሩ ፍርስ ፍርስ እስኪል ድረስ ስራ እየፈለገ ነጭ ላቡት ጠበር ብለሽ። ብለሽ ደግሞ የአረቦችን ንስት ከኢትዮጵያውያን ጋር ማወዳደር ጀመርሽ። እዛ ነዳጅ እዚያ ነዳጅ ነው ያለው። በምን ሁኔታ ነው ሌብል የሚሆንላችሁ? ራስን ለመጠበቅ ደግሞ የልብስና የብራ አንድ ማንጋጋት ሳይሆን ንጡ ውሃ በቂ ነው። ጽድት ያለው የእግዜር ውሃ ከአጥበሽ ያለውን አጥበሽ ካለ ግዴታ ሆኖ መግዛት እሱን ስማም አለው። በፊት በፊት ባሎች አደለም ልብስ ለመግዛት ብቻ ሳይሆን በየቀኑ ሲመጡ በዚህ በኩል ስጋውን፣ በዚህ በኩል በቆሎውን ይዞ ይመጣል። ከዛ በኋላ ሚስት ብልህናት ከሰሏን እንትን ብላ አጫጭሳ ጥሩ ወሬ የተጫወተው መሀልም ንፋስ አይገባ የሚገርም ቤተሰብ ይበሰርቱ ነበር። አሁን ሳ አደለም ስጋና በቆሎ ይዞ ሊመጣ ብድንግዱ የርፎን ሌለ ይሄ የዲጂዎቹን እሱን አድርጎ ነው የሚመጣው። ምን ይሆን ንትን ሁላችሁንም ማለት አይደለም አይበሉባ አይነት አስተሳሰብ ያላቸው ስላሉ ነው። ያሁኑ ባል እኮ እንዴት እንደሚያሳዝን ሁሌታቸው እንዳለ ተበልቶ ተበልቶ እኮ በትርፍሳታቸው እያኘኩት ነው እንዲ የሚያስብል ነው። በአመት ሁለት ልብስ ብቻ ነው የተገዛት። እሱ እንደውም ሳይቀብትሽ ነው በጣም ይከብታል ሌላውን ባል የሚያፍጠቁሩ፣ እንደዚህ አይነቱ ነው። በዓመት ሁለት እየገዛ ለአዲስ አመት እና ለፋሲካ ይኸውልሽ፣ ጤነኛ ባል ይስጥሽ፣ ጤነኛ ትዳር ይስጥሽ፣ ጤነኛ ቤተሰብ ይስጥሽ። አሜን በይ። እንዳንቺ አይነት ሴቶች ከድሮ እናቶቻችን ሄደው የአንድ ዓመት ኮርስ ሰርተፍኬትን የሚቀርባችሁ ችግር የለውም ተቀብላችሁ መምጣት አለባችሁ። በስተመጨረሻ ምልልሽ ነው ባልሽን አስተዋውቅኝና ገና ኤርፎን ያለበት አሊያም ደግሞ ታምቡር ውስጥ ማስቀበር ነው ያለበት። ታስመንኛዋለሽ በገዛ ቤት። በነገራችሁ ላይ ይሄ የአበሻ ባል አያለብስም ልብስ መግዣን አይሰጥም ለምትሉ ሴቶች አንድ አስተያየት ነው ያለኝ ኢትዮጵያ ውስጥ ባለንበት የኑሮ ስታተስ አዘንጦ ለማኖር ከባድ፣ አብልቶ አጠጥቶ ቤት ክራይ ክፍሎ ወይም ጥሩ ቤት ውስጥ ካኖረች በጣም ከበቂ በላይ ነው እና ያለውን ጽድት አርገሽ ፏፏ ብለሽ ጠብቂው ለማለት ያለንን አጥበን ከለበስን እኛ ደግሞ ንጹሕ ከሆነን ሁሌም አትራክት ማድረግ እንችላለን ለማለት ነው። በዚህ ሀሳብ የምትስማሙ ሰዎች የፈልጋችሁትን ሀሳብ አስተያየት መስጠት ትችላላችሁ። ዛሬ ሳምንት በላው ቀን እንዳወጣ ነው።

በስማ በስማ ምን ነው ምን ነው? ወዳጄ ስንት ስንት ነገር አለ። ጎመኑ አለ፣ ሽሮ አለ። እንደው ድርቆሽን እሱኛውን ድሞችን ብጠይቅ አንከለክል እንልክልሀለን ብላ ብላ ቀንዳውጣ። ደግሞ እኮ ቀንዳውጣ ቀንዳውጣ ይልም እና ቀንዳውጣ ቀንዳውጣ ካላለ አይናውጣ አይናውጣ ነው የሚለው። እኔ ደግሞ እንደው ከሚዘገነነኝ ነገር አንዱ የመጀመሪያው ብትሉ ይሄ ነገር ነው። ለት ቤት እንደዚህ እንደሚያስተላኝ እንደው ሽክክ ነው የሚለኝ። ትራሽ ልበለው ቀርቶ ላይው ራሱ እንዴት እንደሚ እኔ እሱ ለሚበላው እኔን ዘገነነኝ። የምር ለመናገር አገር ማለት በመጨረሻ እንግዲህ ውድ ቤተሰቦች ኢትዮጵያ ውስጥ ከ ከጋብቻ በላይ ፍቺ በዝቷል፣ ወይም ከሚጋቡ ሰዎች በላይ የሚፈቱ ሰዎች በዝተዋል። ይህ ምክንያቱም ምንድነው? ጉርሻ ፔጅ ላይ ያገኘሁትን አንድ አስተማሪ ጽሁፍ ላንብብላችሁ። በዚህ አስተማሪ ጽሁፍ እኔ ስለተማርኩበት እናንተም ትማሩበታላችሁ ብዬ ስላሰብኩኝ ይዤላችሁ መጥቻለሁ። በኢትዮጵያ ከጋብቻ ይልቅ ፍቺው በዝቷል። ጋብቻ ቀንሶ ፍቺ ጨምሯል ለሚባለው ጉዳይ መፍትሄው አንድና አንድ ብቻ ነው። እኔም የገፈቱ ቀማይ ስለሆን ጆሮ ካላችሁ ያላገባም ያገባም ስማ፣ ትዳር ከመጀመራችሁ በፊት በደንብ ተዋወቁ። ጥላሸታችሁን ደብቃችሁ እንደ ሀጫ በረዶ ንጹ መስላችሁ አትቅረቡ። ዘፋኙ እንደ ዘማሪ አትቅረብ። ቦዘኔው እንደ ጭምት ዝምተኛ አትቅረብ። ግልጽ ግልጹን ተነጋግራችሁ ግቡ። ቀድማችሁ እርስ በእርስ ስለከፈታችሁም ስለዝቅታችሁም አውሩ። ሳትተዋወቁ የዘላለሜነሽ የሚለውን ዘፈን ለመክፈታት ቾክሉ። በተለይ ሴቶች አልጋ ላይ የተለያየ ስፖርት አይነት ስትሰሩ ከርማችሁ የኔ ለምትሉት ሰው ድንግል ነኝ ማንንም አላውቅም አትበሉ። አንድ እውነት ልንገርሽ፣ ጉድሽን ሲያውቅብሽ ለእርሱ ከአንቺ በላይ ወመኔ ሴሰኛ ሴት የትም የለችም። አንተም ብትሆን ግልጹን አውራላት። በጎርፍ ውሃ ስትታጠብ ከርመህ በንጹህ ምንጭ ውሃ እንደታጠበ ሰው ደርሳት ጸዳዳ የታወቀ የታወቀበት ትጠረጠራል። የዘመኑ ወጣት ብልጭልጭ ይወዳል። ትዳር ተድላ ምቾት ብቻ ይመስለዋል። ከዛ ሳይተዋወቅ ሳይጠናና ዘሎ የገባና ከቆይታ በኋላ ቤቱ ገሀነም ይሆንበታል። ከሳምንት ከወራት በኋላ ምን ነው አንተን አንቺን ያልኩበት ያፈቀርኩበት ልቤ ጸጥ ቀጥ ባለ ትርታው በቆመ የመጣሁበት እግሬ ምን ነው የተሰበረ ይባባላሉ። እነዚህ ሰዎች ትዳር ሁሌም አልጋ በአልጋ ፍቅር መዋደድ ብቻ ያለ ይመስለዋል። ትዳር ከሌላው ትዳር ጋር አይነጻጸርም። ሴቷ የባልንጀራዋን ትዳር ደስታ በቤቷ ትሻለች። ሴትዮ የቤትሽን ደስታ በቤትሽ ፈልጊ፣ ደስታሽ እጅሽ ላይ ነው። ሰው ቤት ምን ይሰራል? የባልንጀራሽን ቤት ሲኒና፣ ሶፋ ጭልፋዋን አትቁጠሪ። ወንዱም ሚስቱን ከባልንጀራው ሚስት ጋር ያነጻጽራል። ሰውዬ ያንተ ሄዋን አጠገብ ያለችው ሚስት ብቻ ናት። በፊት እንቅፋት ትንታ ካየባት እኔን ውዴ እኔን የሚለው ሰውዬ ከቆይታ በኋላ ይድፋሽ ምን አንቀለቀለሽ ቀልቃላ ማለት ይጀምራል። ቀልቃላም ትሁን ቀዥቃዣ፣ በፊት ለምን አላጣራህ? ዳሌና ባቷ መልኳ ላይ የፈጀኸውን ጊዜ ጸባዩዋ ላይ ብትፈጅ ዛሬ አፍህን አከፍትም ነበር። ትዳር የሚመራው በዳሌ ደረትና ጡንቻ አይደለም። ትዳር የሚመራው በማስተዋል ነው። አንቺም መልክ አለኝ ብለሽ ምትኮሪ ውበትሽን ምትንከባከቢ አልጋ ማንጠፍ ጠፍ ሲኒ ማጠብ ሳትቺ ብትኳኳይ ባልሽ እንደዚዳን እንዳይጠልዝሽ ውዴ ረጋ በይ በሐሜት ቦሬ በፍጹም ስለባልሽ እንዳታነሽ የዛን ሁለት መራራቁ መደባበቁ ይጀምራል። አንተም ብትሆን አንተም ደረትና ጡንቻ ቁመና አለኝ እፈልጋለሁ ብለህ ምትኮራ ተረጋጋ። ከጊዜ በኋላ የቡቲክ ልብስ ማስታወቂያ ሻንጉሊት ካንተ ሚሻልበት ቀን ይመጣል። ስለዚህ አዳምም ሔዋንም ከሰማችሁ እግር አለኝ ብላችሁ ከመሮጣችሁ በፊት የት እንደምትሄዱ ቆም ብላችሁ አስቡ፣ አስተውሉ። ገነት ነው ገሃነም፣ ቸርች ነው ጭፈራ ቤት፣ ገዳም ነው ገደል፣ ተጠያየቁ። መታሰቢያነቱ ሰሞኑን ከነ አራት ልጆቼ ጥላኝ ለጠፋችሁ ሚስቴ ይሆን ካገኛችሁ ላኩልኝ። ቀልድ እንዳይመስላችሁ፣ ልቦና ሰጥቷት እንድትመለስ ጸልዩ። ጉርሻ ፔጅ ሊያገኘሁት እጅግ በጣም እያሳቀ የሚያስተምር በጣም ኪኪ ፖይንት ለትዳር ወሳኝ የሆኑ ቁልፍ ቁልፍ ነገሮችን አንስቶ በ16 ነጥቦች ከፋፍሎ መክሮናል ማለት ነው። ምክሩ የጠቀማችሁ ሰዎች ይህም ቪዲዮ ላይ ካርጉ እንዲሁም ይሄንን ቻናል ሰብስክራይብ እያረጋችሁ እኔንም መለፈዳውን አበረታቱኝ። ይህንን ይሄንን ለዛሬ አዘጋጀውላችሁ ቪዲዮ እንግዲህ ጨርሻለሁ ማለት ነው። በሌላ ቀን በሌላ ቪዲዮ እስክንገናኝ ወዳችኋለሁ። መልካም ሳምንት ይመቻችሁ።